ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአት እስራት ያሉትን በበደላቸውና በኃጢአታቸው የሞቱትን ሰዎች ሕይወት ለመስጠት በአጋንንትና በኃጢአት እስራት ያሉትን ለመፍታት ወደዚህ ምድር መጥቷል። ይሄንን አያይዞ እንግዲህ በቤተ ክርስቲያን ለሞተ ሰው ፍታት ቢደረግ ይጸድቃል፣ መንግሥተ ሰማያት ይገባል የሚል እሳቤ በመያዝ የሚፈጸመው ስርዓት ግን እርግማን ነው። በእግዚአብሔር ስም እንደምን አላችሁ? የተመገነ ይሁን እግዚአብሔር ይመስገን። የቤተ ክርስቲያኗን ስርዓት ለማቃለል መጽሐፍ ቅዱሱን ለመንቀፍ ያለውን ድርጊት የሚናገረውን ነገር እየሰማችሁ ነው። ሁላችሁም ትሰማላችሁ። ይሄ ለሁላችሁም ይደርሳችኋል። ለሁሉም ሸር አድርጉለት፣ ለሰውየውም ለሌሎችም ሰር አድርጉላቸው። ይሄንን የሚናገር መጽሐፍ የለም እያለ ነው የሚናገረው ኃላየታ የሚለው ማለት ነው። ይሄ እንደ ስርዓተ ቤተ ክርስቲያን አንደኛ በስርዓተ ቤተ ክርስቲያን ከመጽሐፍ ቅዱሱ ጋር የተያዘ ነው። በፍታ ነገስት ዙሪያ ስናይ ስለ ሙታን ማድረግ ያለብንን ነገር ፍታ ነገስት በይንተ ሙታን ከሚለው ላይ መመልከት በቂ ነው። ከዚህ አልፎ ግን መጽሐፍ ቅዱሱ ፍታ ነገስቱም መጽሐፍ ቅዱሱን ምክንያት አድርጎ ነው፣ መነሻው መጽሐፍ ቅዱስ ነው። ሰውየው እንደዚህ የሚል የለም ነው የሚለው አይደል? በመጽሐፍ ቅዱስ እርሱ ለራሱ ስለቀረበት እኔ ካልጠጣሁት ይደፍርስ የሚባል አባባል ስላለ እኔ ካላገኘሁት ይቅር ብሎ የቤተ ክርስቲያኗን ስርዓት ለመንቀፍ መጽሐፍ ቅዱሱን በመጽሐፍ ቅዱስ ውስጥ የተጻፈውን ደግሞ ላለመቀበል፣ ላለማመን የሚሰራው ድርጊትና ወይንም የሚያደርገው ስራ እንጂ ይህ መጽሐፍ ቅዱስ ለሞተ ሰው ተስካር አታድርጉ ብሎ የተናገረበት አንቀጽና ምዕራፍ የለም። ለሞተ ሰው ተስካር አታድርጉ ያለው ምን ላይ ነው ቢሉት፣ አሁን ሰውየው መልስ የለው። ይሄ ነው። ብዙ ጊዜ መጽሐፍ ቅዱስም ስለማያነቡ ስለማይረዱም ስለማያስተውሉም ነው ይህንን እየተናገሩ ያለው እንጂ ቢያስተውለው ኑሮ መጽሐፍ ቅዱስ እንደውም እኮ ለሞተ ሰው ተስካሪ እንዳለን እንኳን አይደለም ለሞተ ሰው ቀርቶ እራሱ መድኃኒታችን ኢየሱስ ክርስቶስ ለእኛ አብነት ነው ለእኛ ትምህርታችን ነው አብነታችን ነው። እርሱ በሉቃስ ምዕራፍ 22 ቁጥር 19 ላይ ስለ ስጋው ስለ ደሞ ከተናገረ በኋላ ወከመዝ ግበሩ ተስካሪ በእንቲአየ ስለ እኔ መታሰቢያ አድርጉ ነው አይደል? ጌታችን ኢየሱስ ክርስቶስ አሁን እሱ የምናደርግለት ተስካሪ መታሰቢያ የሚያጸድቀው ሆኖ አይደለም፣ ግን ሁኖም በእሱ ስም በመመጽወት ለእኛ ሲል መከራ መቀበሉን ለማሰብ ለእሱም መታሰቢያ ይደረግለታል። በባለ ሐምሳ ውስጥ ከትንሳኤ ጀምረን ባለ ሐምሳ ውስጥ የሚደረገው የግብረ ሰላም የሚባለው ይሄ የክርስቶስ ተዝካሩ መታሰቢያ ነው። የሞቱ የትንሣኤው መታሰቢያ ነው። እንኳን አይደለም ለሰው ለኃጢአተኛው በምጽዋት ለእግዚአብሔር ይቅር ለሚለው ማለት ነው። ምንድን ነው የሚለው ሰውዬው የሚለፈልፈው እግዚአብሔር ከኃጢአት ፈቶታል ከሰይጣን። ይሄ እኮ ስላልገባው እንጂ መድኃኒታችን ኢየሱስ ክርስቶስ ከኃጢአት የፈታን ከሰይጣን የቁራኝነት ከዲያብሎስ ቁራኝነት ነፃ ያደረገን አምስት ሺህ አምስት መቶ ዘመን ለነበሩት በሲኦል ለወደቁ ነፍሳት ነው። በሲኦል አምስት ሺህ አምስት መቶ ዘመን ወድቀው ለነበሩ ነፍሳት አሁ መድኃኒታችን ኢየሱስ በመስቀል ተሰቅሎ ያን ቁራኝነቱን አጥፍቶልናል። ከዲያብሎስ መገዛት ነጻ አውጥቶናል። ከዚያ በኋላ ግን በስራችሁ ጽደቁ ዳያ ነው ከዚያ በስራ ነው። ማቴዎስ ምዕራፍ 25 ቁጥር 31 ጀምሮ እስከ መጨረሻው ማንበብ ብቻ በቂ ነው። መልካም የሰራ ሰው በቀኝ እንደሚቆም እንደገና ደግሞ መልካም ያልሰራ ያልተሰጠለት፣ ያልተመጸወተለት ይሄ ደግሞ ወደ ሰይጣን፣ ወደ ሲኦል እንደሚሄድ ራሱ እኮ ነው የተናገረ። ይሄንን ምን ማለት እንደሆነ ሰውዬው አነጋገሩ ስለማይገባው ብቻ እንጂ ዝም ብሎ የሚናገረው ይህን የታገኘው ነው። ማን ነው እሱ? አንደኛ ቆሮንቶስም ምዕራፍ 11 ከቁጥር 24 ላይ ወከመዝ ግበሩ ተስካሬ ብሏል። ቅዱስ ጳውሎስም ሲያስተምር አምላካችን ኢየሱስ ክርስቶስ የተናገረው ከወንጌሉ ያለውን ጠቅሶ ስለ ጌታችን ስለ ኢየሱስ ክርስቶስ ተስካር ማድረግ እንዳለብን ተናግሯል። እንደገና ከዚህ አልፎ ለሰዎች ደግሞ ማድረግ እንዳለባቸው ሲናገር ደግሞ አንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሦስት ላይ ወአንሰ መይ ሀሎኩ በስጋ የምስሌ ክሙ ሀሎኩ በመንፈሴ ሀሎኩ ነው ያለው። በሥጋዬ ከእናንተ ጋር ባልኖር በመንፈስ ግን በነፍስ ግን ከእናንተ ጋር አለው። ይሄ የሚደረገው በምንድን ነው? ሰውየው በዚህ በምድር ያለው ሰው ምጽዋት ሲያደርግ፣ ተስካር ሲያስፈታለት፣ ምጽዋት ሲሰጥለት፣ እንደገና ደግሞ በአካለ ነፍስ ደግሞ የሞተው ሰው ደግሞ አድራጊውን ይጎበኘዋል ማለት ነው። ቅዱስ ጳውሎስ የተናገር ይሄን ነው። በሥጋዬ ከእናንተ ጋር ባልኖር በመንፈሴ ግን ከእናንተ በነፍስ ከእናንተ ጋር ነኝ። ለሞተው ሰው ምጽዋት ሲደረግለት የሞተው ሰው በአካል ነፍስ ይጎበኛችኋል፣ ከእግዚአብሔር ጋር ደግሞ ለእናንተም ይማልድላችኋል፣ ያገናኛችኋል ለማለት ነው። እንደው ሲራክ እኮ ታላቁ ነቢይ ሲራክ ተናግሮታል። ስለዚህ ግልጥ አርጉ፣ ምዕራፍ 38 ቁጥር 23 ላይ ዘሞተ ሰዓ እረፈ ወባይቱ ግበርሎቱ ሎጥ ተስጋሩ። የሞተ ሰው አረፈ፣ ግን ተስጋር አድርግለት አውጣለት ነው ያለው። ከዚያ በኋላ ለቅሶም ተው ነው ያለው። ይህን ቃል የት ለነገሩ ይ ለረሱ ስለማይረዳው ስለማያነባው ነው። ለማንኛውም ቤተ ክርስቲያኗ ግን በሁሉም ዝግጁ ናት፣ ሁሉንም ማድረግ ትችላለች። ሰው በስራው ይጸድቃል፣ ሰው በምጽዋት ይጸድቃል። ሰው በሚስደረግለት ምጽዋት ስለሚጸድቅ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ስላስተማረን ይሄንን በቂ ንባብ ወስዶ ማንበብና መረዳት ነው እንጂ ይህን ሳይረዱ ከላያታይ ብሎ የቤተ ክርስቲያኗን ስራ መንቀፍ ፍትሐት ያጸድቅም ማለት ይሄ ይህ መጽሐፍ ቅዱሳዊ ነው ማለት ነው። ለማንኛውም ሸራ አድርጉለት ይድረሳል።